ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምረዋል። ላለመሰገዳበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራቸው እንድትቆዩ በማክበር ጋብዛለሁ። በሀያ ሀያ እንደ ፈረንጆቹ አቆጣጠር መረጃዎች እንደሚነግሩን ከካንሰር ጋር በተያያዘ 19.3 ሚሊዮን በአለም አቀፍ ደረጃ የተጠቁ ሰዎች ተመዝግበዋል ይላል መረጃው በዚህ ዓመት ከተጠቁት ውስጥ በጡት፣ በጉበት፣ በቆዳ፣ በጉሮሮ እና በሆድ ውስጥ የካንሰር አይነቶች እንደሆነ እና ከዛ ውስጥ ደግሞ በዛው ዓመት መረጃው እንደሚነግረን ከሚሊዮን በላይ የሆኑት ህይወታቸውን ከዚ ከብሽታው ጋር በተያያዘ አጥተዋል፣ ይላል መረጃው። ይህን ጉዳይ ስናነሳ እንግዲህ አሳሳቢ ጉዳይ ከመሆኑ አንፃር ቅድመ ጥንቃቄ መውሰድ አለብን። ስር ከመስደዱ በፊት ደግሞ በዚህ በካንሰር የተጠቁ ሰዎችም የሕክምና ክትትል በማድረግ የመዳን አቅማቸውን ከፍ ማድረግ እንደሚቻል መረጃዎች ይነግሩናል። ይህንን በተመለከተ አህሪ ጤና ሚኒስቴርና አለርት በጋራ በመሆን ያዘጋጁት የካንሰር ቀንን የሚያከብር ፕሮግራም ተዘጋጅቶ ነበረ። በዚህ ዙሪያ እናወራለን። ይህንን ፕሮግራም ደግሞ በማስተባበር የሰራችው ፓቶሎጂስት ናት ዶክተር ቤዛ የሚያወጣ ሰው ከአህሪ ወይም ከአርማወር ሃንሰን የምርምር ኢንስቲትዩት ጋብዘናታል በዚህ ጉዳይ ላይ እንድናወራ። እንግዲህ ጥናትን መሰረት ያደረገ ሀሳቦችን እንነጋገራለን። ሰዎች ቅድመ ጥንቃቄ በምን መልክ ማድረግ አለባቸው? ከተያዙ በኋላ ደግሞ ስር ሳይሰድ ጤናቸው እንዲመለስ ምን ማድረግ አለባቸው የሚሉት ከአራት በላይ የጥናት ወረቀቶች ቀርበዋል። እንግዲህ ይሄ አስተማሪ በሆነ መልኩ ነበር የቀረበው። ከዛም በተያያዘ ደግሞ ራሱ ጤናን ለመጠበቅ የሚረዱ የሕክምና ሰዎች ደግሞ ራሳቸውን ምን ያህል ይጠብቃሉ? በዚህ ዙሪያ ራሳቸውን ምን ያህል ቼክ ያደርጋሉ? በየጊዜው ራሳቸውንስ እንዴት ይከታተላሉ የሚልም ነገር ከራሴ ልጀምር የሚል ሀሳብም እንደነበረው ተመልክተናል። በዚህ ዙሪያ ዶክተር ቤዛን ጋብዣታለሁ ከእሷ ጋር ቆይታ እናደርጋለን። ይህንን ውይይት እንድናደርግ ደግሞ አህሪ ወይም አርማውር ሐንሰን የምርምር ኢንስቲትዩት ትልቁን እገዛ አድርጎልናል። ከልብ አድርገ እናመሰግናለን። ዶክተር እንኳን ተገናኘን ደስ ብሎናል ስለተገናኘን። ፕሮግራማችሁም በጣም ቆንጆ ነበረ። እንግዲህ ከፕሮግራም በኋላ ነው ይህን ውይይት ያዘጋጀነው። ፓቶሎጂስት ነሽ። ቆየሽ ወደ አህሪ ከመጣሽ አህሪ ብዙ ጊዜ አልቆየሁም፣ አንድ አመት ሆንኛል። በአህሪ ሪሰርች ኢንስቲትዩት ላይ እንደ ፓቶሎጂስት እያገለገልኩ ይገኛል። ፓቶሎጂስት ምንድን ነው? ክሊየር እናድርገው ብዬ ነው። ደስ የሚለኝ ጥያቄ ነው። ፓቶሎጂስት ማለት ኢትዮጵያ ውስጥ ያው ብዙ አልተለመደም፣ ትንሽን ባለሙያዎችን ያለ ነው። አንድ ፊዚሽያን በጠቅላላ ሐኪም ወይም ደግሞ የሜዲካል ዶክተር ከሆነ በኋላ በሰብስፔሻሊቲ ሌቭል ወይም ደግሞ በስፔሻሊቲ ሌቭል የሚሰጥ ኮርስ ነው ማለት ነው። ስለዚህ ፓቶሎጂ ሞር ፎከስ የሚያደርገው ፓቶሎጂስ የሚያጠነው ፓቶሎጂ ነው። ፓቶሎጂ ደግሞ ስሙ ለሁለት ይከፈላል። ፓቶ እና ሎጂ። ሎጂ ጥናት ሲሆን፣ ፓቶ ደግሞ ስለ በሽታ ማለት ነው። ስለዚህ ስታዲስ አባውት ዴዘዝ ማለት ነው። ስለዚህ ጠለቅ ብሎ አንድ አጠቃላይ አንድ በሽታ የሚያጠና ሳይንስ ነው ማለት ነው። ፓቶሎጂ ምንም መፍትሄ አይሰጥም፣ ብቻ ነገሩ መለየት ነው። ብዙ ጊዜ ፎከስ የሚያደርገው ምርመራው ላይ ነው። አሁን የተለያየ ህመሞች ይኖራሉ እና ህመም ሆኖ ከመምጣቱ በፊት ለምሳሌ ጉንፋን ህመም ማኒፌስት ከማድረጉ ከማሳሉ፣ ከማስነጠሱ በፊት ውስጥ ምን ታሞ ነው ያ ሰው የተጎዳው ሴሌቱ ነው የሚለውን ዲፕ ሴል ሌቭል ቲሹ ሌቭል ጥናት የሚያደርግ ነው ማለት ነው። ሞር እንዳልከው ፎከስ የሚያደርገው ምርመራ ላይ ነው። በጣም አመሰግናለሁ። እንግዲህ አንዳንዶቻችን ሳይንሱ ስለማይገባን ክሊር እናድርገው ብዬ ነው። እንግዲህ በዘርፉ ላይ ያለ ማንኛውም የህክምና ሰው በጤና ላይ ያለ ሰው ሳይንሱን ያውቀዋል፣ ግን ለእንደኛ አይነት ሰዎች ደግሞ ሳይንሱ ክሊር ማድረግ መልካም ነው ብዬ ነው። ዛሬ የተዘጋጀውን ሀሳብ ላይ ደግሞ እንምጣ። በካንሰር ዙሪያ የመረጣችኋቸው የካንሰር አይነቶች አሉ። አንድ አምስት የሚሆኑት ማለት ነው። እነዚህ እንደ ኢትዮጵያ ጠለቅ ያለ ክትትል የሚያስፈልጋቸው እንደሆኑ ከጤና ሚኒስቴር መረጃም ላይ በመነሳት ይመስለኛል ይህንን ነገር ልታዘጋጁ የቻላችሁት እ እንደ ጠለቅ ባለ መልኩ በተወሰነ እንዴት ተመረጡ? ለምን መረጣችኋቸው እነዚህን የካንሰር አይነቶችን? በተጨማሪም ደግሞ ምን አይነት ጥንቃቄዎችስ ማድረግ አለብን የሚል። ዛሬው የዓለም የካንሰር ቀን ነው። ፌብሩዋሪ አራት እንደ ዓለም አቀፍ የሚከበር ነው። ያው ካንሰርን አይደለም እያከበርን ያለ ነው፣ ግንዛቤ ለመፍጠር የሚፈለግ ነው። በዋነኝነት ዛሬ እንዳየኸው ፕሮግራም ላይ ፎከስ ያደረግነው አምስት የካንሰር አይነቶች ነው። እነሱም የማፀንበር ካንሰር፣ የጡት ካንሰር፣ የሳምባ ካንሰር፣ ፕሮስቴት እና የአንጀት ካንሰር እና የኢትዮጵያ ላይ የተሰሩ ምርምሮች እስፔሻሊ ደግሞ ቅርብ ያለን ዳታ እጃችን ላይ ያለው የ2022 የዳብሊዎቹ የወጣው ዳታ በኢትዮጵያ ከካንሰር ኢንሲደንስ ወይም ደግሞ አዲስ በሽታ በካንሰር ህመምተኞች እየተመዘገበ ቁጥር ደረጃ ይወጣላቸዋል ማለት ነው። በየአመቱ እሱ ላይ እንደሚያሳየው በአንደኛ ደረጃ ያለው የጡት ካንሰር ነው። ሁለተኛ ደረጃ ደግሞ ያለው የማህፀን በር ካንሰር ነው። ሶስተኛ የአንጀት ካንሰር ነው። ከዛ እያሉ ይቀጥላሉ። እንዲሁም ደግሞ በወንዶች ደግሞ የፕሮስቴት ካንሰር እና ደግሞ የሳምባ ካንሰር ላይ ደግሞ እንደ ዓለም በዋነኝነት ገዳይ እና እንዲሁም በኢንሲደንስ በተጋላጭነትም የሳምባ ካንሰር እንደ ዓለም አንደኛ ደረጃ ያለ ነው። ገዳይም እንደገና ኢንሲደንሱ ራሱ ተጋላጭ በየጊዜው የሚያዙ በካንሰር በሳምባ ካንሰር የሚያዙ ሰዎች እንደ ዓለም ከጡት ካንሰር ራሱ በላይ ከፍተኛ ደረጃ አንደኛ ደረጃ ነው ማለት ነው። የሳባ ካንሰር ኢትዮጵያ ላይ ግን ሰባተኛ ደረጃ ነው እና እሱም ጥያቄ የሚያስነሳ ነው። ምን ያህልስ በትክክል እየተጠና ነው? በትክክልስ ሰው ተደርሷል ወይ? ሬጂስትሪው ራሱ ትክክለኛ ነው ወይ የሚለው ራሱ ከፍተኛ የሆነ ጥናት የሚያስፈልገው ነገር ነው። አዎ፣ ለዛ ነው እነዚህ ካንሰሮችን የመረጥነው። እንግዲህ ግንዛቤ መፍጠር መሰረታዊ ነገር ነው። ስለዚህ ቀድመው ሰዎች እንዳይያዙ የማድረግ ስራ ነው እና ሰዎች በምን አጋጣሚ በካንሰር ሊጠቁ ይችላሉ የሚልም ጥያቄ አብረን ማንሳት አለብን። ቅድመ ጥንቃቄውን ለማድረግ ኮዞችን ማወቅ ያስፈልጋል እና ምን ምንድን ናቸው የሚለውን ነገር በተወሰነ ማየትም ይፈልጋል። ካንሰር የአንድ በሽታ ብቻ ስም አይደለም። በውስጡ ብዙ ካንሰሮች አሉ። እንደ ቦታ አካል ይለያያል። ስለዚህ ጸባያቸውም ይለያያል። ለምሳሌ የማፀንበር ካንሰር ምክንያት የሆነው ለጡት ካንሰር ምክንያት አይደለም። የተለያየ ጸባይ ያላቸው ናቸው ማለት ነው፣ በአንድ ስም ካንሰር ተብሎ የሚጠሩት። ስለዚህ ዲፕ ደግሞ ወደ አይነቶቹ ስንገባ እነዚህ ለምሳሌ አንድ ካንሰር ላንሳለ፣ የማህፀን በር ካንሰር እንደ ምክንያትነት የሚታሰበው ቫይረስ ነው። እሱም ሂውማን ፓፒሎማ ቫይረስ ይባላል ማለት ነው። ስለዚህ ያ ቫይረስ አንድ ሴት ሰውነቷ ውስጥ ከገባና የማህፀን በሯ ላይ ከተጋላጭ ከሆነች በኋላ ከአንድ ከአስር ወይም እስከ አስራ አምስት ዓመት ጊዜ ፈጅቶ ካንሰር እየሆነ ይሄዳል ማለት በሂደት ሌላ ደግሞ ይሄ የጡት ካንሰር ብናይ ደግሞ ብዙ አጋላጭ ምክንያቶች አሉ ካንሰር ትንሽ ከባድ የሚያደርገው ይሄ ነው ምክንያቱ ብቻ ተብሎ አንድ ነገር ስፓት ማድረግ አይቻልም አጋላጭ ምክንያቱ ሁሉ ሪስክ ፋክተር የሚለውን ቃል ምንጠቀመው ለዛ ነው በባክቴሪያ ወይ በቫይረስ ተብሎ መግለጽ አይቻልም አይቻልም። ለምሳሌ ቲቪ ከሆነ ባክቴሪያው ስፓት መደረግ ይቻላል። ምክንያቱም እንደሆነ መታወቂ ይችላል። ካንሰር ግን አጋላጭ ምክንያት ነው ሁላ የሚባለው እንጂ ምክንያት ተብሎ ቀጥታ ይሄ ነው ኢንዳፕ የሚያደርገው ይሄ ነው ካንሰር የሚያመጣው የሚባል ነገር የለም። አጋላጭ ምክንያቶች ግን አሉ። አጋላጭ ምክንያቶቹ ምን ምንድን ናቸው የሚለውን ነገር ማየት እንችላል። እንደ ጋራ ስናይ ለምሳሌ ለሁሉም፣ ለአብዛኛው ካንሰር እንደ ምክንያትነት የሚታዩት ወይም እንደ አጋላጭ ምክንያትነት የሚታዩት ይሄ ስሞኪንግ፣ ሲጋራ ማጨስ ለብዙ ካንሰሮች አጋላጭ ነው። ለምሳሌ ለሳንባ ካንሰር ብዙዎቻችን እንሰማለን፣ እናውቃለን። ተጨማሪ ግን የጣፊያ ካንሰር፣ የአንጀት ወይም የጨጓራ ካንሰር የብዙ ካንሰሮች ምክንያት ነው ማለት ነው ማጨስ። ሌላ ደግሞ እድሜ፣ ከፍ ያለም አነስ ያለም እድሜ ለተለያየ አይነት ካንሰር ያጋልጣሉ ማለት ነው። በተለይ ልጆች ላይ የደም ካንሰር፣ አዋቂዎች ላይ ደግሞ እንደ ወንድ እንደ ሴት ይለያል። ሴቶች ላይ የጡት ካንሰር፣ ወንዶች ላይ ደግሞ ፕሮስቴት ካንሰር። ሌላ ደግሞ እንዲሁ ልናስተካከል የምንችላቸው ምክንያቶች የሚባሉት ደግሞ አመጋገባችን ነው ማለት ነው። በተለይ ፕሮሰስ የተደረጉ ምግቦች፣ ጤናማ ያልሆኑ ፋስት ፉዶች እንደዚህ አይነት ምግቦች ለካንሰር ያጋልጣሉ ማለት ነው። ሞር ጤናማ ተብለው በሳይንስ የሚደገፈው አመጋገብ ምን አይነት ነው? ይሄ አትክልትና ፍራፍሬዎች ናቸው ማለት ነው። ስለዚህ ብዙ ምክንያቶች አሉት ካንሰር። አንዳንዶች አሁን እንግዲህ ስለ ካንሰር ስናነሳ ያው ካንሰር ካንሰር ብለን ኦቨር ካወራን በራስ ላይ እንደ ማሟራት ነው የሚባል አስተሳሰብ አለ። ነገር ግን ነገርየው አልተወንም መከሰት ፕሮባብሊቲው ቅድም ሲገለጽ እንደሰማሁት አንዳንዶች እንደውም ከአስር አንዱ ሁሉ ሊሆን የሚችልበት አጋጣሚ አለ። ስለዚህ ምንድነው ቅድመ ጥንቃቄው እጅግ አስፈላጊ ነው ማለት ነው። እና መከሰቱ አልቀረም። ስለዚህ መነጋገሩና ዲስከስ ማድረጉ እጅግ በጣም አስፈላጊ ነው። ስለዚህ ሰው እንዳይያዝ ያንን ፕሮሞት ማድረግ ነው እንጂ ስለ ካንሰር ስላወራን ኢንቫይት እያደረግነው ወይ የሳብነው እንዳልሆነ መረዳት አለበት ብዬ አምናለሁ እና እዚህ ላይ የሚሆነ ክሊር ነገር ብናስቀምጥ፣ አሁን ይሄ መረጃዎችን ስናይ ለምሳሌ ደብሎች የሚያወጣቸው መረጃዎች የሰው ቁጥር ተይዘው ነው። ይሄ አንድ ተብሎ ለምሳሌ የኢትዮጵያን ብናይ በሃያ ሁለት ሰማንያ ሺህ ሰዎች ናቸው በካንሰር የተጠቁት ማለት ነው። ከዛም ውስጥ ደግሞ የሞቱት ሀምሳ ሺህ ሰዎች ናቸው ማለት ነው። ይሄንን ቁጥር የሚያሳየው ምንድን ነው እያንዳንዳችን ተጋላጭነን ማለት ነው። ስለዚህ ይሄኛው እንዳልከው ካንሰር እንፈራዋለን። ግን ከመፍራት ሳይሆን የሚጀምረው ከመከላከል ነው የሚጀምረው። ወደ የቤታችን ሳይመጣ ተጋላጭ ሳንሆን ራሳችንን መጠበቅ አለብን ነው የዛሬ የካንሰር ቀን ዋና ፎከስ እያደረግን የነበረው እና ለመከላከል ደግሞ እንዴት ነው ማድረግ ያለብን ይሄ ሞዲፋይ መደረግ የሚችሉ ሪስክ ፋክተር አጋላጭ የምንላቸው ምክንያቶችን መቀነስ ለምሳሌ ውፍረት ለብዙ ካንሰር ምክንያት ነው ብለን አውርተናል ዛሬ። ስለዚህ ውፍረትን መከላከል፣ እንቅስቃሴ ማድረግ፣ አመጋገባችን ማስተካከል፣ ባድ ሀቢትስ የምንላቸው ይሄ ሲጋራ ማጨስ፣ አልኮል መጠጣትን መቀነስ። እንደገና እነዚህ ቀድሞ ካንሰሩ እንዳይመጣ የሚከላከሉ ምክንያቶች ናቸው ማለት ነው። ሌላ ደግሞ ካንሰሩ አርሊን እንዴት እንወቀው ነው በደንብ ሳያጠቃም በፊት እንዴት እንወቀው ነው። ቅድም ለመጥቀስ እንደሞከልኩት ሂውማን ፓፒሎማ ቫይረስ ለምሳሌ ካንሰር ከማምጣቱ በፊት አንድ የማፀንበር ካንሰር ከማምጣቱ በፊት አንድ ሴት ሰውነት ላይ ከ10 እስከ 15 ዓመት ይኖራል ሰውነቷ ውስጥ ሰውነቷ ውስጥ። ስለዚህ በዛው ስቴጅ ላይ ግን ቢደረስበትና ቅድመ ምርመራ ቢደረግ ሙሉ ለሙሉ መዳን ትችላለች። ሙሉ ለሙሉ በሚያስብል ደረጃ ማለት ነው። ስለዚህ ለቅድመ ምርመራ ደግሞ እየተዘጋጁ እንደ ጤና ሚኒስቴርም ለዝቅተኛ ለሆኑ አገራቶች ለምሳሌ ይሄ በአሲቲክ አሲዱ በአቼቶ የሚመረመሩ በየጤና ተቋማቶች በየጤና ጣቢያዎች ያለ ምርመራ አለ፣ ቅድመ ምርመራ ማለት ነው። በዛ ምርመራ ማህፀን በር ካንሰር ሲታይ ፊዚካሊ ምንም አይነት ችግር ሳይኖረው ምንም አይነት እብጠት ሳይኖረው፣ ግን በዛ በአቼቶ ወይም ደግሞ የአሲቲክ አሲድ በሚባለው በዛ ምርመራ መለየት ይቻላል ማለት ነው። ይሄም የቅድመ ምርመራ አካል ነው። ትንሽ ደግሞ አቅም የሚጠይቀው ምርመራ ደግሞ ፓፕስሚር ይባላል። ፓፕስሚር በፓቶሎጂ በኛ ነው የሚሰራው። ናሙና ተወስዶ ሴሎቹ ሴል አይደል፣ መጀመሪያ የሚጎዳው ቫይረሱ ሴሎቹ ነው፣ ጸባያቸውን የሚቀይረው። ስለዚህ በሴል ሌቭል ያለውን ሕመም ማየት እንችላለን ማለት ነው፣ በፓቶሎጂ። ይሄ ደግሞ ፓፕስሚር ከትንሽ ዓመታት በፊት በጣም ብርቅ ነበር እንደ ሀገሪቷ። አሁን ግን በተለያዩ የመንግስትም ከመንግስት ውጭ ያሉ ቦታዎች አሉ ማለት ነው። አለ ነው። ስለዚህ ስንታመም አይደለም ደግሞ እነዚህ ቅድመ ምርመራዎች የሚደረጉት ጤነኛ ሆነን ፈንክሽናል ሆነን እየሰራን፣ እየተንቀሳቀስን አንድ መኪና ሰርቪስ እንደምናደርገው ቼክ ማለት ጤነኛ ነኝ ፎሪል የምር ሰውነቴ ሁሉ ነገራችን ጤነኛን የሚለውን ቼክ ማስደረግ አለብን ማለት ነው። ብዙ ጊዜ በቅድመ ምርመራ አሪፍ የሚባሉት እነማን መደረግ እና መከላከል የምንችላቸው ካንሰሮች፣ የማህፀን በር ካንሰር፣ የጡት ካንሰር፣ ወንዶች ላይ ደግሞ ፕሮስቴት ካንሰር። እነዚህ ብዙ ጊዜ የቅድመ ምርመራ ይፈልጋሉ። አሁን በማስታወቂያም ላይ እንደምንመለከተው ከ13 ዓመት በላይ የሆኑ ህፃናት እና ሴቶችን ለማህፀን በር ካንሰር እንዳይጠቁ ክትባት አስከትቦ የሚል ማስታወቂያዎች እናያለን። እና በተለየ መልኩ እንዴት ነው ክትባት ሊኖረው የቻለው የሚል ጥያቄ አለኝን ማለት ይህንን ክሌር ብናደርገው ደስ ይለኛል። ደስ ይለኛል ልክ ነው። ከሁለት ከሶስት ዓመት በፊት እንደ አገሪቱ የተጀመረ እንደ ካምፔን የሚሰራለ ይሄ ቫክሲን ማለት ነው። ቫክሲኑ የሚወክለው ከዘጠኝ ዓመት በላይ ለሆኑ እስከ 14 ዓመት ላሉ ሴት ታዳጊዎች ነው ይሄ ደግሞ ምንድነው የማህፀን በር ካንሰር እንደ ምክንያትነት ከ98 ፐርሰንት በላይ እንደ ምክንያትነት የሚታየው የሂውማን ፓፒሎማ ቫይረስ ነው ለዚ ይሄ ቫይረስ ነው ካንሰር የሚያመጣው ስለዚህ እሱን ቫይረስ ለመከላከል ነው ሰውነታችን ኢሙናይዝድ ለማድረግ የሚሰጥ ቫክሲን ነው ማለት ነው በልጅነታችን እንደምንወስደው እንደ ኩፍኝ እንደተለያዩ ቫክሲኖች እሱም ቫይረሱን ይከላከልልናል ማለት ነው። ቫይረሱ ደግሞ ካላጠቃን ከዘጠና ስምንት ፐርሰንት በላይ የካንሰሩ ምክንያት ቫይረሱ አይደለ። ከዚህ ቫይረሱንም መከላከል ቻልን ማለት ነው። አሁን ቅድም እንዳየነው ለምሳሌ ይሄ የማፀንበር ካንሰር እንደ አለም ደረጃ ሰባተኛ ነው ያለው ባደጉት ሀገራቶች ዝቅተኛ ነው፣ በጣም ዝቅተኛ ነው። እንዲሁም ከፍተኛ ነው። እንደ ትሪትም አያዩትም ሁላ እንደ ካንሰር ይሄናል። አስኪም አይደለም በእነሱ ሀገር፣ እኛ ጋር ግን ሁለተኛ ደረጃ ነው። ስለዚህ መወራት አለበት፣ መነገር አለበት፣ ከትኩረት መሰጠት አለበት። ለልጆቻችን ለወደፊት ህይወት ማለት ነው። በጣም ደስ ይላል። አሁን ከኢንፌክሽን ጋርም በተያያዘ ካንሰር ህመሞች የሚከሰቱበት ተጋላጭነት ሊኖር ይችላል። በአንድ በኩል ሰዎች በስፖርት መከላከል ይችላሉ፣ መከላከል ይችላሉ አይደል? ይሄንን በአንድ በኩል ደግሞ ሲጋራ በማጨስ ሁሉንም ማስተናገድ ይችላሉ። ሁለቱም ፈቃድ አላቸው። ስለዚህ እዚህ ጋር ቅድመ ጥንቃቄ ሁለት ነው። ስለዚህ ኢንፌክሽንም አለ። በኢንፌክሽን ምክንያት ሊመጣ ይችላል። እዚህ ላይም ቅድመ ጥንቃቄ ሕክምና በማድረግ መከላከል ይቻላል። ስፖርት በመስራት በአብዛኛው አካላዊ ጥንካሬን በመፍጠር ለራስ ማለት ነው። እና እንደገና ደግሞ ቀደም ሲል እንደገለጽኩት እዚህ ጋራ በማጨስ ደግሞ ያንን አፌክት ልንሆን፣ ስለዚህ እዚህ ጋራ ባለማጨስ በሰውነታችን አፌክት የሚያደርግ ነገር ሀቢትን በማስወገድ ጤናችንን መጠበቅ እንደሚቻልም ይናገራል። እና ያልከው ነገር በጣም አሪፍ ነገር ነው። እኛ ማድረግ የምንችላቸውን ነገሮችን ከኛ የሚጠበቀውን ማድረግ አለብን፣ የሚለው ነገር በጣም አሪፍ ነው። የሆነ ነገር ሲመጣ ነው ትኩረት የምንሰጠው፣ ቤታችን ሲገባ ነው ጎረቤታችን ሲጠቃ ነው፣ ራሳችን ስንጠቃ ነው ትኩረት የምንሰጠው። ግን ገና ሳይመጣ በፊት ማድረግ የምንችላቸውን ነገሮችን ማስተካከል አለብን። የጤና ስርዓታችን ብዙ ጊዜ እንደ ሀገርም ትኩረት የሚያደርገው ሕክምና ላይ ነው። አሁን ግን ከጤና ሚኒስተርም ጋብረን እየሰራን ነው። ሞር ፎከስ ማድረግ የፈለግ ነው ፕሪቬንሽን ላይ ነው። ምክንያቱም መከላከሉ ከመታከሙ ይሻላል ከኮስትም ከብዙ ነገር አንጻር መከላከሉ ሞር ይሻላል ማለት ነው ከሚያመጣው ተጽዕኖ አንጻር። ስለዚህ ካንሰር እስካሁን ኢትዮጵያ ውስጥ የነበረው ነገር ምንድን ነው? አሁን እያስደነገጠን ያለው እስካሁን ዲል እያደረግን የነበረው ከቲቪ ጋር፣ ከማሌሪያ ጋር እንደዚህ ኢንፌክሽየስ ከሆኑ አንዱ ወደ አንዱ ሊተላለፉ የሚችሉ በሽታዎች ላይ ነበር። እንደ ሀገር እንዳላደገች ሀገር ገና እያደገች እንዳለች ሀገር ትኩረት ያደረግን የነበረ ነበረ ከንጽህና ጋር የተያዘ። ካንሰር እስካሁን እንዴት ነው ትንሽ ወደኋላ ተረስቶ ነበረ። ሲመጣም ደግሞ እንደ መዓት በቃ እንደ ለሞት እንደተጻፈበት ሰው ነው ራሳችንን ማድርገን የምንቀበለው ማለት ነው። አሁን ግን ያለው ነገር ተቀይሯል። ብዙ በሽታዎችም ይህንን ኮሚኒኬብል የምንለው ተላላፊ ያልሆኑ በሽታዎች ማለት ነው ወደዛ እየዞርን ከዛም ውስጥ ደግሞ ሃይፐርቴንሽን ግፊት የምንለው ስኳር እና ካንሰርም ከነሱ መሀል ነው እና የኢትዮጵያም የሚያሳዩ ዳታዎች አሁን ያለው መረጃ ሞር ወደ ተላላፊ ወዳልሆኑ በሽታዎች እያጋደለ ነው ማለት ነው ስለዚህ በጣም መንቃት አለብን ሪሊ ብዙ ነገር መከላከል እንችላለን አንዱ ይህንን ፕሮግራም ስታዘጋጁ እኔ ራሴ የካንሰር ተጋላጭ ነኝ ብሎ ራስን ራስ መጠንቀቅ አለበት። በተለይ የሕክምና ላይ ያሉ ባለሙያዎች እዚህ ላይ ራሳቸው ላይ በመስራት ማህበረሰቡን ማስተማር አለባቸው። ራሳቸውንም ኬር ማድረግ አለባቸው። ምን ያህል እንደሚጠቁ ራሳቸውም ይታወቃል። ስለዚህ ራሱ ሕክምና ሰው ሆኖ በዛው በሽታ እየተጠቃ ከሆነ፣ ስለዚህ ተጋላጭነቱ ሌላውን ህብረተሰብ ለማስተማር ከባድ ይሆናል። እኔ ራሴ የካንሰር ተጋላጭ ነኝ ብሎ ማሰብ የግድ ያስፈልጋል ማለት ነው እና እንደ ሞቶ ይዛችሁ ስ የተነሳችሁት አንድም ይሄ ኢንሲደንሱንና ሪሰርቹን እያወራን የነበረበት ሰዓት ላይ እኛ ብዙ ሪሰርች ተመራማሪዎች ነን እና ሁሌ ነው ይሄንን ዳታ እናወራበት እንደ አለም እንደ አገር ይሄን ዳታ ተነስተ ነው ብዙ ሪሰርቾችን የሚሰራ ግን እኛም ከዛ አካል አድርገን ራሳችን እንድናይን የፈለግነው በዛሬ ስብሰባችን መሀል ማለት ነው። ስለዚህ ራሳችን ቼክ መደራረግ፣ በየስንት ጊዜው ማሞግራፊ ታሰሪያለሽ፣ በየስንት ጊዜው ፕሮስቴት ትመረመራለህ ብለን እርስ በራስ ቼክ መደራረግ አለብን። ይሄ ከኛ ይጀምራል በሚል ነው እኛ ደግሞ አጠገባችን ላለው ጎረቤታችን ላለው ሰው አዌርነስ መፍጠር ስለምንችል እርስ በራሳችን ቼክ መደራረግ ስለፈለግን ነው። ልክ ነው። ምክንያቱም አንድ የሕክምና ዶክተር ተጎዳ ማለት ምናልባት ለአንድ ሚሊዮን ኢትዮጵያውያን ሊደርስ ነው የሚችለው። ስለዚህ እሱ ሲጎዳ አንድ ሚሊዮን ኢትዮጵያውያን ሊጎዱ የሚችሉበት ምክንያት አለ። ስለዚህ ራሱን ብቻ አይደለም ይዞ የሚሄደው። ስለዚህ ሌላውን ማህበረሰብንም አፌክት ነው የሚያደርገው። ስለዚህ ራሱን ኬር ማድረግ ግድ እንደሆነም ያስረግጠልናል ብዬ ነው የማምነው። ምናልባት ከዚሁ ጋር እናያይዘው እና ስለ ማህጸን ካንሰር ተጋላጭነት እና አሁን 13.4 ፐርሰንት እንደደረሰም በኢትዮጵያ እጅግ ከፍተኛ ቁጥር እንዳለው ያሳያል። እና እዚህ ላይም መስራት እንዳለብን ቅድመ ጥንቃቄው እንደውም ከልጅነታቸው ጀምሮ ሴት ልጆቻችንን ኬር በማድረግ ከዚህ ከፕሮስቴት ካንሰርም ጋራ ወንዶች ላይ በምን መልኩ ነው ከልጅነታቸው ወይም በወጣትነታቸው ባለው ሰዓት እንዲኖ ቼክ ማድረግ ያለባቸው ምንድን ነው ዲቨሎፕ የሚያደርገው የሚለውን ነገርም እንዲለዩ ሀሳብ መስጠትም ያስፈልጋል። እነሱ ነው የማፀንበር ካንሰር ላይ ትኩረት ያደረግ ነው። አንደኛ መከላከል ምንችለው ካንሰር ስለሆነ ነው። እንደገለጽከው ይሄ ቫይረስ እንደ ማንኛውም እንደ ቪ በግብረ ግንኙነት የሚተላለፍ ቫይረስ ነው ማለት ነው። ስለዚህ ልጆቻችንን ገና ከወጣትነት እድሜያቸው ጀምሮ ከፕሮቴክሽን አንጻር በግብረ ስጋ ግንኙነት የሚተላለፍ ስለሆነ ኮንሽየስ መሆን አለባቸው ማለት ነው። ብዙ ጊዜ ስለ ኤች አይ ቪ ነው የምንጠነቀቀው ምንፈራው አይደለም ግን፣ አሁን ይሄ ኤች ፒ ቪ በግብረ ስጋ ግንኙነት የሚተላለፍ ነው። እርሌ ማስተማር ልጆቻችንም ተማሪዎችንም ማስተማር ክትባቱን በትክክል እንዲወስዱ ማድረግ። ወደ ወንዶች ደግሞ ስንሄድ ፕሮስቴት ብዙ ጊዜ አሁን ሚስ ነው መሪ ይደረጋል። ፕሮስቴት አለብኝ ነው የምንለው የሚሉት አይደል? ብዙ ጊዜ ወንዶች እኛም ሕክምና ጋር ሲመጡ ፕሮስቴት አለብኝ። ግን ፕሮስቴት ማንኛውም ወንድ እንደ አካል በተፈጥሮ ያለ እጤ ነው። ይሄም ደግሞ የሚያመነጨው ፈሳሽ ለሰውነት ወይም ደግሞ የሚያስፈልግ ቴስቴስትሮንም የሚያመነጭልን ነው። ስለዚህ ይህንን ፕሮስቴት የሚያጠቃ ካንሰር ነው ማለት ነው። ፕሮስቴት ካንሰር የምንለው ማለት ነው። ይሄ ደግሞ ቅድመ ምርመራው እንዴት ነው? እድሜያቸው የገፉ ወንዶች ከአምሳ ዓመት በላይ የሆኑ ወንዶች በተለያየ የደም ምርመራ አለ፣ ፔሴ ይባላል። እንዲሁም አልትራሳውንድ አለ። ቅድመ ምርመራ ማድረግ አለባቸው። ሌላ ደግሞ ምልክቱን ኮንሽስ ሆነው ሲያዩ ቅድም እንደተነጋገር ነው። ለምሳሌ ይሄ ከሽንት ጋር የተያዙ ችግሮች፣ ሽንት መዝጋት ሊሆን ይችላል። ሀይል ማጣት የሽንት ሀይሉ ማጣት፣ ቶሎ ቶሎ ሽንት መምጣት ሊሆን ይችላል። እንደዚህ አይነት ሲምተሞችን ሲያዩ ቶሎ ወደ ሕክምና ቦታ ሄደው ይሄ የደም ምርመራውን ወይም ደግሞ የአልትራ ሳውንድ ምርመራ መደረግ ይችላል ማለት ነው። እንደ ዓለም ያለው መረጃ ምን ያሳየናል? ከዓለምስ ምን መማር አለብን? አሁን አንጻራዊ በአንጻራዊነት ስናይ እንግዲህ በተለይ ያደገው ማህበረሰብ ወይም ያደገው ዓለም ማንኛውንም በሽታ በቀላሉ ማኔጅ ማድረግ የሚያስችል ቴክኖሎጂ አላቸው፣ የሰው ኃይል አላቸው። ብዙ ሄደዋል፣ ሰርተዋል። የሚሰሩ ጥናቶችንም ደግሞ ወደ ምድር ማውረድ እና ተግባራዊ ማድረግ ስራም ላይ አክቲቭ ናቸው። ከዛም እኛንም እየረዱን እኛም ደግሞ ሰፖርት እያደረጉን በተለያየ ዶኔሽን እየሰራን ያለናቸው ነገሮች ይኖራሉ። እና ከነሱ ምን የምንማረው ነገር አለ? በተለይ ደግሞ ስቴጆችን መረዳት ያስፈልጋል። የካንሰር ስቴጆችን መረዳት ያስፈልጋል። መቼ ምን ማድረግ አለብን? ስቴጆች አሁን አምስት ስቴጅ ስድስት ስቴጅ ድረስ ማነው ከእስከ አራት እስከ አምስት ድረስ ስቴጆች ይሄዳሉ። ስለዚህ የመጨረሻው ስቴጅ አንዳንድ ጊዜ የሞት ስቴጅ ሊሆን ይችላል። የመጀመሪያው ስቴጅ ላይ ብንደርስ ጤናማነታችንን ማስቀጠል እንችላለን። እድሜያችን ይጨምራል። ስለዚህ ፕሮባቢሊቲው ብዙ ነው። ስለዚህ እንደዚህ አይነት ነገር ከነሱም ተምረን እኛ መስራት አለብን ብየ አምናለው። ሪሰርቾቹ ምን ይሉናል? እውነት ነው። ከውጭ የምንማራቸው በተለይ ደግሞ ካደጉት ሀገራቶች የምንማራቸው በተለይ ይሄ ከኢንፌክሽን ጋር የተያዙ ካንሰሮች፣ የማህፀን በር ካንሰር ብቻ አይደለም። ለምሳሌ ኤች ፓይሎሪ የሚባል ባክቴሪያ፣ በተለምዶ የጨጓራ ባክቴሪያ የምንለው ማለት ነው። እሱ ለ ጨጓራ ካንሰር ተጋላጭ ያደርገናል። በተለ- ሌላ ደግሞ ሄፓታይትስ ቢ ሲ የምንለው የጉበት ቫይረስ የምንለው ይሄ ደግሞ ለጉበት ካንሰር ተጋላጭ ያደርገናል። ስለዚህ እንደ አለም ደግሞ በኢንፌክሽን ጋር የተያዙ ካንሰሮች በጣም መቀነስ ችሏል። ከእሱን ነገር መማር እንችላለን። እኛም በምን መልኩ ነው የቀነሱት የሚለውን ነገር አይተን ከነሱ ትምህርት በመውሰድ ፕሪቬንሽኑን መስራት እንችላለን ማለት ነው። ሌላ ደግሞ ቅድም ለመግለጽ እንደሞከርኩት ከትሪትመንታቸው አንጻር ትሪትመንት ላይ እውነት ነው አድቫንስ አድርገዋል። ታካሚዎቻቸውም ኢንሳይቶ አላቸው። አሁን እኛ ጋር ብዙ ጊዜ ታካሚ ራሱ ራሱን ተቀብሎ ወደ ትሪትመንት ለመሄድ ራሱ በጣም በመሀል የሚፈጀው ጊዜ አለ። ካንሰር ሕክምና ደግሞ የሰዓት ጉዳይ ነው። በእያንዳንዱ ሰዓት ካንሰሩ ወደ ሌላ ቦታ እየተሰራጨ ይሄዳል። ስለዚህ ኤርሊ ከታወቀ በኋላ ወደ ሕክምና መሄድ አለበት እና እንደ ባህልም ቶሎ ሕክምና ቦታ ከመሄድ ወደ ሌላ ቦታዎች የመሄድ ጊዜ የመውሰድ ነገር አለ እና እሱ ላይ ከሌላ ሀገራት ውስጥ ተሞክሮ መውሰድ እንችላለን። ቶሎ ወደ አክሽን ቶሎ ወደ ትሪትመንት መሄድ እና እንዳልከው ደረጃዎች አሉት ካንሰር፣ ኢንሳይቱ መኖር ማወቅ ያለንበት ደረጃ ምን አይነት ደረጃ ነው? ለዚህ ደረጃ ደግሞ ምን አይነት ህክምና ይፈልጋል? ህክምናውስ ምንድን ነው? ሳይድ ኢፌክቱ የሚለውን ነገር በደንብ ማወቅ የካንሰር ህክምና የሚታመመውና ሰው ብቻ አይደለም የሚጎዳው አካባቢ ያለው የሚንከባከበው ሰው ሁሉም ነው አፌክት የሚያደርገው። ስለዚህ በጣም ብዙ ሰፖርት ግሩፕ ይፈልጋል ማለት ነው። ቤተሰብ ማገዝ አለበት። ስራም ባልደረባም ሁሉም ሰው ነው አብሮ ማገዝ ያለበት። ስለዚህ ይሄ እንዳልከው ደረጃዎቹን ማወቅ በጣም ያስፈልጋል ማለት ነው። ስለተያዝንበት ህመም ምንድን ነው ምክንያቱ። አሁን እኔ ካንሰር ከተያዝኩኝ ለህቴ ለእናቴ ለአባቴ ይሄ ካንሰር ሪስክ ይሆናል። ምክንያቱም ቅድም እየተነጋገርን እንደነበረው ከአምስት እስከ አስር ፐርሰንት ጥናቶች እንደሚያሳዩት ካንሰር በዘር ተያይዞ የሚመጡ ናቸው። ስለዚህ ይሄ በዘር ሪስክ ካለን ምን ማለት ነው? አጠገባችን ያለ ቤተሰብ ከታመመ እኔም ከአምስት እስከ አስር ፐርሰንት ሪስክ አለኝ ማለት ነው። ስለዚህ ቶሎ ወደ ህክምና ቦታ መሄድ፣ ቼክ ማድረግ ሲምፕተሙን ብቻ እስኪመጣ መጠበቅ ሳይሆን ቀድሞ ቼክ ማድረግ ማለት ነው። ለዚህ ይሄ ይሄ የኢንፎርሜሽን ጋፖችን በጣም አመሰግናለሁ ዶክተር ቤዛ ውድ ጊዜሽን ሰተሽ እንግዲህ ይህንን ውይይት እንድናደርግ ስለፈቀድሽ በጣም እናመሰግናለን። እንግዲህ ውድ ቤተሰቦቻችንም ዶክተር ቤዛ ጣሰው ፓቶሎጂስት ናት ዛሬ በተዘጋጀው የካንሰር ቀንን በተመለከተ ቅድመ ጥንቃቄ በተጨማሪም ደግሞ የተያዙ አፌክትድ የሆኑ ሰዎች ደግሞ ምን አይነት ትሪትመንት ያስፈልጋቸዋል፣ በተጨማሪም የሕክምና ሰዎች ደግሞ እኔ ራሴ ቼክ ምን ያህል ራሴን አረጋለሁ ብለው እንዲያስቡ ሀሳብ የሚሰጥ የመነጋገሪያ መድረክ ተደርጎ በአህሪ በጤና ሚኒስቴር እና እንዲሁም በአለርት አማካኝነት የተዘጋጀ የውይይት መድረክ ነበረ። በዛ ዙሪያ ከተጠኑ ጥናቶች እንዲሁም ደግሞ ከተነሱ ሀሳቦች ጋር በተገናኘ ነበር ሀሳብ ስትሰጠን የተወሰኑ ሰዓቶችን አብራን የቆየችው ውድ ጊዜሽንም በዚሁ አጋጣሚ ስለሰዋሽልን እናመሰግናለን። እናንተም አብራችሁን ስለነበራችሁ ከልብ አድርጌ አመሰግናለሁ። ይህንን ፕሮግራም እንድናዘጋጅና እንድናቀርብ ትልቁን ትብብር እያደረገልን የሚገኘውን አርማወር ሐንሰን የምርምር ኢንስቲትዩትን ከልብ አድርጌን እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው መልካም ሳምንት ይሆንላችሁ።